ሰላም ሰላም ውዴ ተከበራችሁ የቻናል የተከታታዮች ሰላማችሁ ዛልኝ፣ በያላችሁበት። ዛሬ ወሳኝ በሆነ መልእክት መጥቻለሁ። መልእክቱ የሚሆነው ለሀይምዬ ነው። እባክሽ ሀይምዬ፣ እንደው ይህንን መልእክት ሜንሽን አደርጋለውኝ እንደው ካዳመጥሽኝ ይህ ላንቺ የሚጠቅም ነገር ነው በሚል ነው መስራት የፈለግኩትኝ ይህንን ቪዲዮ። መሆን የሌለበት ነገሮች እየሆኑ ስላሉ ትርጉም አልባ ነገሮችን ያልሆነ ትርጉም እየተሰጠ የአንቺ ስም እንዲጠፋ አንፈልግም። ከዝም በላይ ሰውየው ትናንትና በአነጋገሩ በጣም አስቀይቦናል። በተለይ ደግሞ አንድ ነገር የተናገረው በጣም በጣም ከሚባለው በላይ እኔ በግሌ በጣም ወድቶኛል። እኛ የምናቅሽ ሀይምዬ የሴቱም ጓደኛ እንደሌለሽ ወንድም ጓደኛ እንደሌለሽ ከብሩኬ ውጪ ጓደኛሽ ብሩኬ ብቻ እንደሆነ ነው የምናውቀው። ነገር ግን ሰውየው በንግግሩ ሀይሚዬ በጣም ትሁት ናት፣ እንደገና ደግሞ ለሁሉም ሰው ኦፕን ነች አለ ማለት። ያ ማለት ደግሞ ለሁሉም ሰው ክፍት ነች ማለት፣ ይሄ ማንም ሰው በእሷ ሕይወት ውስጥ መጥቶ ቢሄድ ችግር የለውም ለሀይሚ እንደዛ ነገር ናት እያለ ነው ስምሽን ያበላሸው። በዛን መግቢያ ላይ ነው ይሄንን ያወራው። ነገር ግን ይሄንን እንዴት አድርገሽ አይሽው? እኛ የምናውቀው ሻይሚዬ ቆፍጣና እንደሆንሽ አንበሳ እንደሆንሽ፣ እንደገና ደግሞ በቃ ጓደኛሽና ጓደኛሽ ብሩኬ እንደሆነ ነው የምናውቀው። ማንም ሰው ወደ አንቺ ህይወት መቶ እንደማያውቅ እንደገና ደግሞ እንዴት እንደዚህ ሊል ይችላል? ይሄ እኮ የአንቺን ስም ማጥፋት ነው ውዴ። ምን መሰለሽ ሻይሚዬ እናውቃለን። ስራ ነው፣ እንረዳሻለን። ነገር ግን ስራም ቢሆን ይሄ የአንችን ስም ዝቅ እየተደረገ የሚሰራው ነገር ይቅር። ሃይሚዬ እኮ ፈታ ብለሽ እኮ ብትመጪ እኮ አንጅን እኮ ለማየት በጉጉት ስንት የምንጠባበቅ ሰዎች አለን። ምንም ነገር እንደዚ ክብር የማይነካ ነገር እንደው ኧረ ስጨፍሪ እንኳን ብትመጪ አንቺን ለማየት ቁጭ ብለን እንደዚህ ስፍስፍ ብለን የምንጠብቅ ብዙዎች አለን አለን አደለ እንዴ? ታዲያ እንዴት እንደዚህ ክብር የሚነካ ነገር ሃይሚ ኦፕን ነች ለማንኛውም ሰው ምናምን ምናምን ምናምን ምን አይነት ትርጉም እንደሚሰጥ ይሄ ንግግሩ አልተረዳውም እንዲህ ሰውዬው ምን አይነት ቢያንስ እንኳን ሃይሚ ትሁት ናት ደግ ነች ማለት ለሰው አሳቢ ናት ሰውን ትረዳለች ምናምን ብሎ አማርኛውን ቢያስተካክለው ጥሩ ነው እሷ ግን ለሁሉም ሰው ኦፕን ነች እሱ ቀለበት አድርጌልሻለሁ ያለ ሰውዬ ነው አይደለም ቀለበት አድርጌላታለሁ ያለ ሰውዬ ሀይሚ፣ በቃ ኦፕን ነሽ ምናምን ነገር ለሁሉም ሰው ምናምን ማለት፣ ይሄ ሌላ ስም ማጥፋት ነው። ነገ የሆነ ሰው መጥቶ እኔ እኮ ከአንቺ ልጅ ወልጃለሁ የተደበቀ ልጅ አለ ቢልሽ ምልቴ ነው ምልቴ ነው? ሀይሚ፣ ይሄ ሌላ ስም ማጥፋት አይሆንም? እኔ የተደበቀ ፍቅር አለኝ ቢል የሆነ ሰው መጥቶ አዎ እውነት ነው ብለሽ እንደዛ አንገትሽን ልትደፊ ነው ማለት ነው። ሀይሚ ይሄ ነገር በጣም እያናደደን ያለው እኛ ከምንወድሽ አንጣር እኛ፣ ከአንቺ የማንጠብቀውን ነገር እኛ የምንጠብቀው ከአንቺ ሌላ ነው፣ ግን የማንጠብቀው ነገር የአንቺን ስም ማጥፋት ሲሰራ፣ የአንቺ ስም እየተጠፋ ሲሰራ ዝም አትበይ። በቃ አለቀ ማለት በቃ ኖ ማለት አለብሽ። ሁልጊዜ ራስሽን ዝቅ እያደረግሽ ይቻናለሽ እንኳን አይንቀሳቀስም በጣም ደስ የሚል ነገር ቢኖር እሷ ክብሯን ዝቅ አድርጋ እንኳን ሰርታ ቻናሏ ቢንቀሳቀስ ቢያድቅ እኮ ጥሩ ነው። ነገር ግን እሷ ክብሯ እዛ ጋ ዝቅ አድርጋ ስሟ ጠፍቶ ቻናሏ ይንቀሳቀስ። ሁል ጊዜ ሀይሚ አንቺ በእያንዳንዷ ስህተት እየተረገጥሽ እየተሰደብሽ ነው ያለሽው። ለምን? አሁን እኮ ወዳጅ የነበሩ እኮ ተገልብጦ አንቺን ተሳዳቢ እኮ ሆነዋል ሀይምዬ ይሄ ነገር እኮ ልክ አይደለም ሰው የሰጠሽን ቦታ ያከበረሽን ያንን ነገር ደግሞ እንዴ እኔ እኮ ይሄ ሰው አክብሮኝ ወዶኝ የወደደኝ ያከበረኝ በመልካም ስሬ ነው አደለ በያቸው በምመጣቸው ነገሮች ነው አደለ ታዲያ ይህንን መልካም ነገሬን ደግሞ ለሰው ብዬ መስዋዕት አላደርግም ለሰው ብዬ እንደዛ ማድረግ የለብኝም ስሜን ማጥፋት የለብኝም ማበላሸት የለብኝም ብለሽ አንዳንድ ጊዜ ኖ ማለት አለብሽ አሁንም ነገር በስነ ስርዓቱ ያጣራልን። በድጋሚ ቪዲዮ ይስራ፣ በድጋሚ ያውራ። ነገሩን ምን ማለት ፈልጎ እንደሆነ በስነ ስርዓቱ ያብራራልን። ይሄ ኦፕነች ምናምን ነገር አንድ ቀለበት ያስርላት ሰው መቶ ሀይሚ፣ ኦፕነች ለማንኛውም ሰው ማለት ሀይሚ፣ ሁሉም ሰው መቶ ቢጠይቃት የፍቅር ጥያቄ ትቀበላለች፣ ይሽት ህላለች እንደማለት ነው። ለምን ብሩኬ እንኳን ምን አለ አንድን ሰው አለ እመክራለሁ እመክራለሁ ሶስት አራት የታገሳለሁ። ከዛ በኋላ ከህይወቴ አስወጣለሁ። እኛ ደግሞ የራሴ መብት ነው አለ። አስቢ እንግዲህ እንደዚህ አይነት ሰው መጥቶ በማይሆንሽ ሰው የራስሽን የሚሆንሽን ሰው ማጣት ማለት ነው። የሚወድሽን እና የሚያከብርሽን ሰው ማጣት ማለት ነው። ስለዚህ የሚወድሽን ሰው የሚያሳጣሽን ነገር አታድርጊ። ሌላው ነገር ደግሞ ክብርሽን ዝቅ የሚያደርግ ነገር አታድርጊ። ከዚህ በኋላ ሀይምዬ ከስር እስከ መሰረቱ ድረስ አንቺ ቻናልሽ ላይ እንደዚህ ክብርሽን ዝቅ የሚያደርግ ነገር እስከዛሬ ሰርተሽ ታቂያለሽ? አታቂም። አሁን አሁን ግን ያኔ ፎቶሽን ለጥፎ ሀይም የአንቺ ሳጠፊ ጠፋሽ ብሎ ስምሽን አጠፋ። ያንኛው ከበደ ይሄንኛው ከበደ ደግሞ ቀለበት አሰር የላታለሁ ብሎ በውሸት ስምሽን አጠፋ፣ አንገትሽን አስደፋ። ከዛም አልፎ ደግሞ ያልሆነ ነገር እሷ ለሁሉም ምንትናት ምናምን ነገር ንግግሩን ያስተካክል። ንግግር ካልቻለ ንግግር ሲስተም አስተምሪው፣ አለቀ። መጥቶ ያልሆነ ነገር ማለት ሌላ ሰው የሚረዳው ሌላ ነገር ነው። እሱ ማለት የፈለገው ሌላ ነገር ሊሆን ይችላል። ምናልባት ደግናል ሊልም ፈልጎ ሊሆን ይችላል። ኦፕናት ለሁሉም ሰው ማለት ብዙ ትርጉም ይሰጣል። እንደሰው እንደተረጁ ማለት ነው። እንደተረጁ ማለት ነው። ስለዚህ በስነ ስርዓቱ ማብራሪያ መስጠት አለበት። እና እንደዚህ አይነቱ ነገር ባይደገም ጥሩ ነው። በራስሽ እጅ የራስሽን ክብር ዝቅ እያደረግሽን ያለሹ። በቃ ራስሽን አንቺ የምትወጁ ከሆነ ራስሽን የምታከብሪ ከሆነ ማንም ሰው ሊያከብርሽ ይችላል። ማንም ሰው የሰጠሽን ክብር ሊነጥቅሽ አይችልም። እኔ ይሄንን ነው ማለት የምፈልገው። ከዛ ባሻገር ደግሞ እኔ ብሩኬ ጥፋት አለበት ምናምን፣ አንተ ጥፋተኛ የምትሉ ቅንቅናሞች ብሩኬ ምን ያደርጋችሁ? ብሩኬ ምን ያደርግ እንዴ? ብሩኬ ነው እንዲህን ሰው ወትቶ ያመጣው ወደ እሷ ህይወት? ለምንድን ነው አንድን ሰው ወቃሽ የምትሆኑት? እና ወቃሽ ባንሆን ጥሩ ነው ሰውን አንውቀስ። አንዳንድ ጊዜ ሰው የዋ ሲሆን በቃ ፈተና ይበዛበታል እና ይሄ ሰውዬ ነው። ሌላው ነገር ደግሞ ተደብቋል የተባለው ሰውዬ ይሄ ነበረ። እንዲ ከዚህ በፊት አስፈራራኝ የተባለው ሰውዬ ይሄ ነው። ሐይምዬ ነገሮቹን ሁሉ ግልጥ ማድረግ አለብሽ። ነገሮቹን ግልጥ አድርጊ። ግልጥ ሳታደርጊ ስታልፊ እዛ ጋ አንቺ ያንን ነገር እንዳደረግሸው አድርጎ የሚረዳ ሰው አለ ገብቶሻል ተግባራዊ እንዳደረግ በተግባር እንዳደረግሽ እንደዛ አድርጎ የሚረዳ ሰው አለ። እና ፕራንክ ከሆነ ፕራንክ፣ እውነተኛ ነገር ከሆነ እውነተኛ ነገር። ይሄ ሰው አሁን በውሸት የአንችን ስም ጥፍትፍፍት አድርጎ በስተ መጨረሻ ደግሞ የሆነ የሆነ ቦታ አለባብሶ ይቅርታ ምናምን፣ ኦዲየንስ በጣም ይቅርታ ምናምን አለ። የአንች ስም ይመለሳል? ተጠፋ እንዴ? አይመለስም። ዋናው ስም ነው ውዴ እንጂ እዚ ጋር የእሱ ማለባበሱ ይቅርታ መጠየቁ ምናምን አይደለም። የአንቺ ስም ጠፍቷል። ስራ ነው ተረድተናል። ነገር ግን ስምሽን የሚያጠፉ ሰዎችን ወይንም ስምሽን የሚያጠፋ ስራ አትስሪ። በቃ አትስሪ ሀይሚ እውነት። ምክንያቱም ከአንቺ የማንጠብቀውን ነገር ማየት አንፈልግም። ምንቀየም የሚከፋን ሰዎች አለን። ይህንን ነው ማለት የምፈልገው። አንቺ ትችያለሽ። ምንም ብዙ ነገር ብዙ መልካም ነገር እኮ መስራት ትቼ እንዴ ነገር የተናገረው ነገር ምንድን ነው ከበደ? የአንችንና የብሩኬ ፍቅር ምን ያክል ጠንካራ እንደሆነ ለማሳየት የሄድኩበት መንገድ ነው አልክ። ብሩኬና ሀይሚ በራሳቸው እኮ ብዙ ጊዜ ተፈታትነዋል። ማለት ሁሉ ሁለቱም ፈተናዎችን አልፈዋል። ሀይሚን አስራ አምስት ቀን ብሩኬ ፈትኗታል፣ አልፋለች። ሀይሚም እንደዛው ብሩኬን ፈትናዋለች። ስለዚህ ምንም ሌላ ሰው መፈተን አያስፈልገውም። ሲጀመር ሁለቱም ይዋደዳሉ፣ አይኑ አይለያዩም። ይሄ የታወቀ ነገር ነው። በእንደዚህ አይነት ደግሞ ክብርን ዝቅ በሚያደረግ መንገድ አይደለም ሀይሚን ልትፈትናት የምትችለው። እና ክብሯን በጠበቀ መንገድ ቢሆን ይሄ ልትፈትን የቻልከው በጣም አሪፍ ነው። ይሄ ቀለበት ማለት እንደተራ ተራ ነገር የሚታይ አይደለም። ቀለበት ብዙ ትርጉም አለው። ያው ትዳር የያዛችሁ ሰዎች ትዳር ያላችሁ ሰዎች ስለ ቀለበት ትርጉም ባካችሁ የምታውቁ ሀሳብ ብሰጡበት በጣም ደስ ይለኛል። ምክንያቱም እዛ ስላልደረስኩበትም ብዙ ሙቀቱ ስለሌለኝ ግን ቀለበት እንደ ቀላል ነገር እንደማይታይ አቃለውኝ በደፈ ነው ማለት ነው። ሌላው ነገር ደግሞ ጅግና እያላችሁ ልጁን የምታቆለባቡ ሰዎች ጤነኛ ናቸው? ምንድን ነው ጅግንነቱ? የሴት ልጅ ክብር ዝቅ ማድረግ ነው ጅግንነት? ይሄ ያለ ስም ስም መስጠት ጅግና ያስብላል እንዴ? እንዴት እንዴት ነው የምታስቡት? ማሽቃበጥም በልኩ ሲሆን ደስ ይላል። የሆነ ለሴት ልጅ ሴት ሆናችሁ በርግጥ ሴት ልጅ ዲስሪስፔክት የምታደርጉ ሴቶች በጣም ታሳዝኑኛላችሁ። በርግጥ ያቺ ሀይሜ ስለምትበልጣችሁ እና ሲጀመር ሀይሚ አሌል ዝቅ ለማድረግ የምትፈልጉ ሰዎች ናችሁ። ይሄ ተረተራል ባጭሩ ማለት ነው። እናንተ በሄዳችሁበት መንገድ ወይንም እናንተ እሷን ይጎዳታል ባላችሁት መንገድ ቢፈልጋችሁት ብትሄዱ ምንም የሚቀንሰው ነገር የለም ለእሷ ማለት ነው። ግን ሀይሚ እንትን በይ እንደዚህ አይነት ነገር ኖ ማለት አለብሽ ከዚህ በኋላ ይህንን ነው እኔ ማለት እንፈልገው።